ጉድ ነው። መኪና ነው መኪና መኪና ነው በኩል ልጄ። አቤት ማዘርጌ። ቆይ ምን ሆኖ ነው ማዘር? ቆይ አይ ልጄ አይ ልጄ እንደው እግዚአብሔር ይስጥልኝ። የኒ ፍቅር፣ ሰላም ሰላም ሰላም ሰላም። የኔ ተወዳጅ እና እንቁ የኛ ስለናፈቁኝ ነው። ቆይ አንዴ ላውራ አንድ አታቋጣኝ ልጨርስ። ይወጣቃል። በጣም ስለናፈቁኝ አዎ፣ ጉጉት ላይ ስለሆንኩኝ ጠፍቶብኝ ነው። እና የኔ እንቁ ተወዳጅ ቤተሰቦች እንዴት ናችሁ? እንዴት ናችሁ? አላችሁ? እንዴት እንደናፈቃችሁኝ ቃል የለኝም። እውነት በጣም እኔ ናፈቃችሁን ሁላችሁንም፣ ያው ሁላችሁንም ማቀፍ ባልችልም እንዳቀፍኳችሁ ቁጠሩት እና ቤተሰቦቼ ያው እንግዲህ ከስንት ቆይታ ከስንት ጊዜ በኋላ ከስንት ጉጉት በኋላ ዛሬ ተመልሼ መጥቻለሁ። ያው በሰላም የመጣሁት በሰላም በጤና መጥቻለሁ እና ቤተሰቦቼ ያው በጣም ብዙ ሰዎች እንትን እያሉ ነበረ ምን ሆነሽ ነው እንደዚህ የጠፋሽብን? ለምን ደግሞ አትመጪም? ምናምን እያላችሁ ነበር። መጥቻለሁ። መጀመሪያ እናንተን አናግሬ ልጨርስ፣ አንዳንድ ሰዎች ጋር ከመሄድ በፊት ማለት ነው። መጀመሪያ እኔ እናንቺ እንፍታ ይቅርታየሆን ተጋልፈታም ችግሬን እንደ እኔ ቤተሰቦች ቆይ ልጁን ተንከባከቡት፣ በቃ እንትን ብሎ ሲምስ መጣ በቃ የሆነ ብዬ የጠበኩት እኮ እንደ አንዳንድ ሰዎች እንደዚህ እንቅፋት አልነካው ብዬ አይደለም። እንቅፋት እንደዚህ አይታችሁ ቪዲዮ ላይ እናንተም እያበረታታችሁ ነበር። እሱም ብቻ አይደለም እናንተ ነው ማቆልፈት ለማዝናናት ያክል ነው። ታው ታው ታው ታው ችግር የለውም። ምሳ ትጋበዣለሽ። ማውራት ባለብን በኩል ነው። ምሳ አለቀ፣ ስለዚህ ቪዲዮ እናወራበታለን። የለችም ብላችሁ ግን ቤተሰቦች ይመጥት ይላችሁ። እሺ፣ ከዚህ በኋላ አይደብራችሁ ማይደብራችሁ እኮ እናንተ በዛኛው ተዝናንተው ስቀውን ያለፉት፣ ስለ ተዝናናችሁ ደስ ብሎኛል። አንተስ ግን ስታዩ እንዴት ነው? ሳይማ አጠገብ ያለ መኖር ጠቀመ። አንተ ቪዲዮ አልጨረስሽውም ነበር ወይስ? እሱን እኔ እንደፈለኩል አድርገው ያው እኔ በጣም ያሳዝነኛል። ጨጓራው ተላጠ ተላጠ ሲባል እኮ ቤተሰቦች እኔ ጨጓራውን ጠግናችሁ ጠብቀኝ እንጂ ጨጓራውን ልጠህ ጠብቀኝ አላልኩህም። እንደዚህ ያለፋታ ነው ወተሳጠጠ የነበረ ይወደ አይየሙኝ ኮያ እንደዚህ የተላጠ የነበረውን ጨጓራ አገገምኩኝ። የዛ ቀን ብቻ መፈተሽ ፈለኩኝና ጪስ ከወጣው ቢ ከዛ ግን ነቅነቅ የሚል ነገር የለም። ታውቂያለሽ፣ ልጁ ተላምዶታል። መጥረጊያ ይዛል፣ ዘራፍ ይላል፣ ዘራፍ ይላል፣ አንድ ጨጓራው ውስጥ ይነዳል። ወደ ውስጡ ነው የሚጨሰው። በቃ ተላምዶታል እና ማየት አልቻልኩም ግን ደግሞ አሁንም እንደ አዲስ ብጀምሪ ሁኔ ደስ ይለኛል። አረ ኢነርጂ እንዲህ ፉል ፉል አርገን የመጣ ነው። እንዲ የምን እንትን በቃ ከዚህ በኋላ አስራ አምስት ቀን ተውኩትኝ። አስራ አምስት ቀን ማለት አስበው አንተ፣ አስራ አምስት ቀን በጣም የተጎዳ ሰው ራሱ ሚጠንት የሚታደስበት ሰዓት ነው። ብቻ አሁን ቤተሰቦች መተናል። መምጣቴን አያውቅም ጉድ ነው ገና ከመምጣትሽ ስትደውይልኝ፣ እኔም ከአንዳንድ አስብ ነበረው። ስለዛኛው ቪዲዮ ሙሉ ለሙሉ ታወራኛለች የሚለው ነገር ነበር። ግን ደግሞ የዛሬው አመጣጣችንን ለማውራት እና ዊናም ሳያቅ በምን አይነት መንገድ ሰርፕራይዝ እናርገው መምጣቴን ትንሽ ቆያለሁም ብለሽም ስለነበር እያለቃቀሰ ነ እንዲአፍቀሽ እኔም አልቻልኩም። የሱን ሮሮ ነፍሴን አወጣውኩ። አይደል? እንደዛ አርገው። ግን ጠብቃት፣ አንተ ጠብቃት። ባሌ ላይ ላረከው ለእያንዳንዷ ነገር አጸፋዊ ምላሽ በቅርቡ ጠብቅ። ግን ደግሞ በቀል በኛ በቀል ይቅር። ችግር የለም ችግር የለም። ይቅር እውነትን ነው ይቅር አይደል? ቤተሰቦች እናንተ ይቅር ካላችሁ ይቀራል። ችግር የለም ትችዋለሁ። እዚህ ታጉ ደግሞ ገና ከመምጣትሽ ምንድን ነው በቀል ምናምን። እውነታችሁ ነው ይቅር በቀልም ፕራንክ፣ ምንም ይቅር እና ሁኒ። ዛሬ ናፍቆኛል የእውነት በጣም ናፈቀኝ። ደውላ አንከውክዋህም ይሁን ምንም ብለክ ግን እሱም ናፍቋል ማለት ናፍቆ ነው ሀቅ ማለት ያው አብሬ ያለሁት ምን ያደለው ስለዚያ ያለበትን ነገር በደንብም አውቀው ያው እንዳየሽው፣ ማለት እኔ አብሬውን ብዙ ጊዜ የነበርኩት እና ናፍቆቱ ያው እኔ በደንብ ነግሮኛልም፣ ግን ደግሞ የዛሬውን ምላሽ የምንሰጠው በአንቺም በኩል ያለው በሱም በኩል ያለውን ናፍቆት ወደ ተንኮል ብንቀይረውና አሪፍ ሰራ ከተኮሌ እሺ አይልሽኝ አየሽ። ዋና አሁን አንቺም እንደመጣሽ አማክርሽኝ እሱን ስለ ነበር እኔ ተባባሪ ነኝ ተባባሪ። ግን እኔ የምለው አሁን እንዲህ ለአስራ አምስት ቀን እንዲህ ከሆነ ማለት ነው። እንደው አሁን ሌላ ሀሳብ አለኝ እንደው ሌላ ሀገር መሄድ ማለት ነው። እንዴት ነው ታዲያ የምንዛለቀው? የሚቀጥለው ቶሎ መሄድ የለብሽም። እንዳልሄድ ከፈለክ ቶ ለማንኛውም የቤተሰብ ጫና ተጽዕኖ አለውና እናንተም በደንብ ተጫኑት፣ ተጫኑት። ስለዚህ አሁን ወደ ሰፈሩ ሄደን ሰርግን እንብላ። ለእናንተም ሰርፕራይዝ እንዲሆናችሁ የሆነ የሚገርም ነገር ብቻ ነው፣ አንነግራችሁም። ማየት ብቻ ነው። ያው እኔ ታቁኛላችሁ፣ ኢሉም ታቁታላችሁ። አንድ ላይ ስንሆን ደግሞ ብቻ ብታዩት ይሻላል። አሁን እንሂድ። እየሄድን ትደውልለታለህ። አሁን አልደውልለትም። ትደውልለታለህ። አሁን በቃ እሺ፣ እደውልለት። እሺ፣ የኔ ፍቅር እንግዲህ፣ ቻለው። መጥቼ እልሃለሁ። ከዚህ በኋላ ለሚፈጠሩት የትኛውም እኔ የኔ እጅ የለበትም። እና አለበት፣ ሙሉ የሷ ነው። አንተ አንተ አንተ እኔ አረሳልህም። ጭራሽ ቤቱ ድረስ ሄደ

ታዲያ እስከዚህ ሰዓት ምን ትሰራለህ? ማን ተመሻሸቃለህ? ታዲያ ማን ተነካካ አለ። አሁን ግን ለሆነ ጉዳይ እፈልግሃለሁ። የሆነች ነገር እንትን ብሎኝ ሰፈር ላይ መኪናዋን አቁሜያታለሁ። መስታወቱን አልዘጋጋውም። የሆነ ነገር አጋጥሞኝ ትቼ ሄጃለሁና ቶሎ ሄድህ እዛው ጋር የሆነ ትንሽዬ ልጅ አለ፣ ነግሬው የሄድኩት አንተ እዛው ጋር እዛው ነው። ጠብቀኝ። እሺ፣ እሺ፣ ቶሎ በልሽ። እና ቤተሰቦች እንግዲህ ተባባሪ ብቻ ነው ተባባሪ። ምንድን ነው የሚባለው? ልጁ አንድ ነገር ቢሆን ከተጠያቂነት አይደንም አትድንም አትድንም። እሱን አምነን የገባበት አይቀርም ነው ማለት እንዴ። ቤተሰቦች እንግዲህ አሁን ወደነሱ ሰፈር እንሂዳ ስለዛ እኔ እጠፋለው ብቻ ልናገር ነው እንደ ነገሩንና ልናገር ነው። እንዴት ነው የሚገናኙት? እሱን ልክ ቲቪ ላይ እንዳለው እስላማችሁን ቆይ አሪፍ ቆይታ እንደሚሆንን እንደሚኖረን ተስፋ አድርጋለሁ። ትስቃላችሁ፣ ትናናላችሁ እና በእነሱም ደግሞ ግንኙነት ሲገናኙ ያለውን ነገር አብራችሁ እና ደግሞ ቪዲዮውን እያያችሁ እንደ ምንድን ነው ኧረ ኧረ ላይክ ሰብስክራይብ እያረጋሉ ኮሜንት ላይ ደግሞ ሚና ሽማግሌ ላክ፣ ላክ። ሰርግ እንብላ በሉ፣ ሰርግ እንብላ በሉ። አንተ ትቆያለህ መሰለኝ፣ እኔ ልሂድ ብቻዬን አልቆይም።

አዎ ይመጣል። አሁን ባይሆን ሳያየን ሳይመጣ ሁለታችንም እንሂድ። ማንን እንደሚያገኝ እስቲ እናንተ የምታዩት ይሆናል። አሁን እንሂድ። በዚህ ቅጽበት መቶ ደግሞ ያሰብኩትን ሁሉ እንዳይበታተን፣ እኛ ወደዚህ እንሂዳ። እዛ አካባቢ ነው አዎ እንት እኔ

በዚህ በኩል ይዱል እሱ በዚህ ነው በኩል። ማዘርጌ፣ ልጄ ልጄ። አቤት፣ ቆይ፣ ምን ሆኖ ነው ማዘር? ቆይ፣ አይ ልጄ፣ አይ ልጄ፣ እንደው እግዚአብሔር ይስጥልኝ። አሜን አሜን። በዚህ በዚህ የት ላድርሶት? ቆይ፣ እሺ፣ ቆይ፣ የት ላድር የት ነው ሜድ የሚፈልጉት? የት ነው ሜድ የሚፈልጉት? አንተው ጋር እኔ ጋር ነው ያለው እስቲ አዝ አድርገኝ። ይሄው ማዘርዬ፣ ደገፍ ምን ሆኖ ነው? ደገፍ አድርገኝ። ምን ሆኖ ነው ማዘር? ቆይ። አረ፣ ከዘራሁትን ቀሰር እስቲ አቅፈኝ። ምን ሆኖ ነው ነው ቆይ፣ ማዘር ምንድን ነው? ይሄው መንገድ ነው አይደል? መኪና ነው። ይሄ መኪና ነው። እሺ ቆይ እንገባለን አሁን ምንድን ነው ማዘር?

አንቺ ግራ ጉኔ ከላይ ከላይ የተሰተሽ ለኔ አካሌ እንድትሆኝ ወገን አጋሬ እንድትሆኚ ወገኔ በዘመኔ በዘመኔ በዘመኔ ተፈጥረሽልኛል። አንቺ ለኔ አንቺ ለኔ ተሰጥተሻለኝ አብረሽ እንድኖር በምድር ላይ

ቆቀይህ ፍቅር ደግሞ በቃ ምን ፈለኩ እራሴ እንዴት ናፍቀኸኝ እንደነበረ በቃ ብቃ፣ ቤተሰቦች እንግዲህ የቻልኩትን ያህል ሞክሬያለሁ፣ የቻልኩትን ያህል ጠሬያለሁ። ለዚህ ነው የደወለልኝ። ኢሊያስ አዎ፣ ተነጋግረን ነው ኪሎ ጋር ማታ ማታ። እንዴ ነው እንዴ? እኔ ስንት ቀን ምሉናት ጠሽኛል ተውላት ምጭሚ ብዬ ስደውልልሽ አንቺ ቆያለሁ ብለሽ ዛሬ ምጥጣት ቁጥር ሰላለም ስለመጣ በጣም ደስ ያለኝ እኔ ራሴ በጣም ናስቀኝ ነበር እና ቤተሰቦች በጣም ነው ደስ ብሎኛል። እንዴት ነው? እና ካሜራማን ያው ጥሩ ካሜራ ደባቂ ደባቂ ነው። አስተያየተ፣ ደግሞ አምላኬ ሆይ ግን እንትን አትመስል ሽማግሌ አትመስል፣ አልመስልም። ግን ያው ነው፣ እኔ እዚህ ስለሌለሁኝ ግን እኔን ጭራሽ አላሰብከኝም። አው እኔ ያስቸኝ ጋር እኔ የሆነ ነገር ረስተኛል፣ ማለት ነው፣ ሌላ ሰው አግብቼ ልኖር። ያንንም ፍራንክ የረሳው እንዳይመስልህ፣ ሌላ ሰው አግብቼ ልኖር አለው። እሺ የትም አልፈልግም ይጂልኝ አልፈልግም፣ በቃ ሂጂ ሂጂ፣ እዛው እንትን ያልሽበት ቦታ አግብተሽ ኑሪ፣ እዛው ወልደሽ አግብተሽ ኑሪ፣ እዛው አፈቅራለሁ። እና ቤተሰቦቼ ነገም በአዲስ ቪዲዮ እንገናኛለን። እንግዲህ ከእኛ ጋር ስለነበረች በጣም ነው የሚሰግነው። ነገ ጠብቁን፣ በሌላ ቪዲዮ እንወዳችኋለን። አይደል